በመጀመሪያ መብሩክ እንኳን ደስ ያለች ጀግኒት ማለት ፈልጋለሁ። ሲቀጥል ደግሞ በረከትሽ ይደርብንም ሳልል ማለፍ አልፈልግም። እንዲህ ነው ጀግንነት። እውነት ነው ብላችሁ ብዙ ጀግና የሚባሉ ሴቶችን ሰምታችሁ ሊሆን ይችላል። የዚህ ጀግንነት ግን ይለያል። የሀገሬ ልጆች አንዳንድ ጥቅማ ጥቅሞች ማለት ነው፣ በጊዜው የጥቅማ ጥቅም ተታሉ ለማንም ማብረጃ ሲሆኑ፣ ይች ግን ማለት እንደዚህ በኒካ ማግባቷ ምናምን ሳይሆን፣ ኒካ ከመደረጉ በፊት ምን እንዳደረገች ልንገራችሁ። የሆነ ጊዜ የታስታውሱ ከሆነ ከአንድ ቤት ውስጥ ሁለት ኢትዮጵያውያኖች እየሰሩ አንዷ ኢትዮጵያዊ ከመዳሙ አባል ጋር እጅ ከፈንጅ ሰራተኝቱ ያዘቻቸው። አሁን እየዛ ተቢሉን የምፈራው ምን ላድርግ ብላለች ብያቸው ነበር አይደል? በመጨረሻ ምን እንዳደረጋ ዛሬ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ፣ ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ነይም ሸቃሊት ነኝ። ዛሬም በአዲስ ሄዶ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ወድ ቤተሰቦች የሀገሬ ልጆች እንግዲህ ዛሬ አንድ ጀግና ሸቃላ ላስጠሩ ምን ሸቃላ ከሆን በኋላ መመዳም ሆነች እንጂ ሸቃላ ስኔ ማልፍልኝ እድሜ ልኬን ከመዳም ቤት ማልወጣ ሸቃላ። ይቅርታ መዳም ማለት ነው። በስ ደግሞ ባሏን እዩት እንዴት እንደሚያምር ማለት ነው። ግን እቋ ያእናንተ ፍቅር የሚባለው በመልክ እንዳልሆን አሁን አሁን ገና እየተረዳው መጠው በፊት እኔ የሚፈቀሩ ራሱ ቆንጆ ሴቶች ብቻ ቆንጆ ወንዶች ብቻ ይመስለኝ ነበር። ለካ ውሸት ነው። አሁን ነው የገባኝ። ነው ምላችሁ ወደ ገደሉ ልግባ እንዳዘፍኑብኝ ደግሞ ማለት ነው። የሀገሬ ልጆች ላይክ አድርጉ። የሰው ደስታ የሚያስደስታችሁ እንዲሁ የሸቃላ ህይወት ተቀይሮ ማየት የሚያስደስታችሁ ላይክ አድርጉኝ፣ ሰብስክራይብ አድርጉ። እሱም ምንድን ነው መሰላችሁ እንግዲህ ከዚህ ላይ እንደምታዩት አስበርክካ ወይም ተንበርኮ ታገብኛለሽ ወይ ብሎ እንግዲህ የጋብቻ ጥያቄ እየጠየቃት ነው ማለት ነው። የሀገሬ ልጆች ተንበርኮ የጋብቻ ጥያቄ መጠየቅ ብርቅ ነው እንዲል ትሉ ትችላላችሁ። ይህ አይደለም ለእኔ ብርቅ የሆነብኝ የሀገሬ ልጆች፣ ወላይ እኔ በጣም ነው የገረመኝ። እሱም ምንድን ነው መሰላችሁ፣ ልጅቷ ማለት ነው ታገብኛለች ምባሏ ወይንም ማግባቷ ብርቅ አይደለም። ይህ የተለመደ ነገር ነው ብለን ቀለል አድርገን እንየው፣ ግን ቀለል ተደርጎም የሚታይም አይደለም። ከዚህ ላይ እንደምታዩት እናቷ ወላጆቿ ማለት ነው አስባችሁታል። እሷ ጋብቻ ከመፈጸሟ በፊት ለባሏ ምን ትለዋለች? እኔ ማግባቱን አገባሃለሁ ግን የማገባ ቤተሰቦች በተገኙበት ነው ብላ ቤተሰቦቿን ካሉበት ድረስ ባሏ ሙሉ ወጪ ሙሉ ወጯን ሸፍኖ አምጥቶ እናቷ አባቷ በቆሙበት ነው እንግዲህ እንደዚህ ተንበርኮ ታገብኛለሽ ብሎ የጠየቃት ማለት ነው አስባችሁታል የሀገሬ ልጆች እኔ በጣም ነው የገረመኝ ይሄ እንደምታዩት ያን የኒካቸው ቀን በዚ እንደወጡ እንግዲህ ፋፈሽ ሲሉ ነው የነበረ እንደምታዩት ቅጥ ያለው ልብስ እንኳን አለበሰችም እውነቴን ነው ምላችሁ ግን ዋናው ቆም ነገሩ ነው የሀገሬ ልጆች አንዳንድ ልቅም ቃሚዎች እንግዲህ እንደምናያቸው ማለት ነው በቆራጣ ጥቅማ ጥቅም እየታለሉ ራሳቸውንም ክብራቸውንም የሚያዋረዱ ብዙዎች እንዳሉ ሁሉ የዚች ደግሞ ይለያል። ማለት እሱ በብልግና ምናምን አይደለም ይፈልጋል። በትዳር ነው የምፈልግሽ እንኳን እያላት፣ እሺ በትዳር የምትፈልገኝ ከሆነ ዝም ብዬ ሳይሆን ወላጆች በተገኙበት በክብር እንዲሆንልኝ እፈልጋለሁ ብላ ይህን ያክል እርቀት እንዲጓዝ ማድረጓ በጣም ጀግና ነች። እውነት ነው ብላችሁ ለዚያውም ተቀጥራ ስትሰራበት ከነበረበት ቤት ውስጥ እንዲህ ያለ ክብር እንዲሰጣት እራሷን ያከበረች ጀግና እውነት ለእኔ ትለያለች። እና ጀግኒት እንደ በጣም ጀግና ነች። በዚህ አጋጣሚ እንደዚህ ከወንዶች ጋራ ከወንዶች ጋራ አላልኩም ከአረብ ወንዶች ጋራ ወደ ትዳር ልትገቡ ያሰባችሁቶች ካላችሁ ዝም ብላችሁ ባረባ ነበር ባረባለ ቅምቃሚ ነገር ክብራችሁ ናት ጥውነት ይሄን ነው ምላችሁ አግቡ። ከምር ከጠየቋችሁ ምናምን እንደዚህ ያልሆነ ነገር ከሆነ ያልፈልግም፣ ባህላል ከሆነ ችግር የለም ብላችሁ ኮራ ቀበረ ብላችሁ ደጅ አስጠንታችሁ አግቦ እዩት። እስኪ እዩት፣ አረቦቹም የሷ ቤተሰቦች በተገኙበት ነው። ያገሬ ልጆች እንግዲህ እንዲ ተንበርኮ ታገብኛለሽ ብሎ ይጠይቃል። እንግዲህ እዩት አለባበሷን እራሱ እንዳልኳችሁ ማለት ነው። እሺ፣ ዋናው መግባባታቸውን። ልብስ ምን ያድርጋል? እናቴ ልብስ ኑሮ መቃብሬ ይሞቃልኛም ዩኒፎርም ለብሰም ስንት ዓመት ሙሉ እየኖር ነው? ሰዎቹም በየጊዜው እየቀያየሩ ስንቷቸውን እየኖር ነው? ልብስ ቁም ነገር አይሆንም። በነገራችን ላይ ና እኔ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ ያየሁት ነገር ምንድን ነው መብሩክ ብሏቸው፣ የሰው ደስታ የሚያስደስታችሁ መብሩክ በሉ። ቪዲዮንም ላይክ አድርጉና በኮመንት እየገባችሁ ደግሞ የምትሳደቡ የኛ ልጆችን አይቻለሁ። በነገራችን ላይ ኢትዮጵያዊት አይደለችም ልጅቱ የናይጀሪያ ዜጋ ነች። እሺ ናይጀሪያዊ፣ ጀግና ወላይ፣ እንደው በጣም ጀግና ነሽ። እንደው ሸቃሎችን አኩርተሽናል። ሸቃሎችን ባባን እንደዚህ ግን ደግሞ ባባን አይደለም ያገባቸው። ሀገር የልጆች የመዳማ ልጅ ነው የመዳም ልጅ ነው እንጂ ያገባሽ ባባ አይደለም። እሱን እንደምትሄድ ደግሞ በጣም ቆንጆ የሆነ ያምራል እና ገና ወጣት ነው በቃ አረ እናቴ ገብታችሁ ቪዲዮቸውን ብታቸው። እኔ ለንትን ለቪዲዮ መስሪያ ያክል እነዚህን ቪዲዮች እነዚህን ፎቶዎች ይዤ መጣሁ እንጂ ፏፈሽ ነው የሚሉት ማለት ነው፣ ፏፈሽ አረ እንዴ የሸቃላ ቀን ይውጣልን፣ የሀገሬ ልጆች አሚን በሉና። በዚያ አጋጣሚ ልንገራቸው የሀገሬ ልጆች፣ የሆነ ጊዜ አንድ ቪዲዮ አካፍያቸው ነበር። አንዲት እህቴ ከአንድ ቤት ውስጥ ሁለቱ ነው እየሰሩ፣ አንዷ እህታችን ከመዳም ባል ጋራ ያልሆነ ግንኙነት ውስጥ ገብታለች ማለት ነው። እና ከዚያ በፊት ጥርጣሬ ነበረባት ግን ባይኗ አይታ ስለማታውቅ ለማውራት ከብዷት እንደነበር ነው ልጅቱ የተናገረችና የሆነ ጊዜ ግን ጠዋት ትምህርት ልጆቹ ሊሸኙ ሲሄዱ በተነሳችበት አንደኛዋን የኛን እህታችን ከመዳንባል ጋራ ከመጅለስ ውጭ ከፈንጅ ይዛቸው ነበር እና እንዳየቻቸው፣ እነሱም ስላወቁ ባልየው ከተናገርሽ ገልሻሉ እያላት እንደነበረ ይችኛዋንም ደግሞ ሰራተኝቱን ምግብ የምሰራ እሷ ስለሆነች የሆነ ነገር አድርጋ ብሰጠኝስ ምናምን ብላ ፈርታ ባክሽን መሞና ለተመልካቾች ሻካፍሪ ሊምላ አድርግ ምናምን እያለች ነበር። እና ከዚያ ቤት ብዙም አልቆየችም ልጅት ሆነት ለመናገር ያገሬ ልጆች ምክንያቱም ያው ባልየውም ቢሆን ትናገርብኛለች ብሎ ይፈራል። ገባችሁ? ያቺ ሰራተኛይቱም ደግሞ ትናገርብኛለች ብላ ስለፈራች ይችኛዋ ላይ ዝም ብላ ለመዳማ ምንም አይነት ነገር ሳትናገር ትንፍሽ ሳትል፣ ይችኛዋ ከሰውዬው ጋር ግንኙነት ያላት ግን ቀድማ ምን አለች? ወደ ቢሮ መሄድ ፈልጋለሁ ብላ ጥያቄ ያቀረበችላታለች። ለምን ምን ተፈጥሮ ነው ምናምን ስት ምንም አልተፈጠረም። ምን በቃ መሄድ ፈልጋለሁ ስትል፣ አይ ሰራተኛ የለኝም አሁን አትጂም ብላለቻት አለች ማለት ነው እና ልጅቷ ምንም የተናገረችው ነገር የላት ምንም ያለችው ነገር የላትም። በመጨረሻ ግን እሷ ሳታስበው በሌላ ጊዜ ማለት ነው መዳሟ ሰርግ በሄደችበት ሳትዘጋጅ ምን ሳትል ምን ሳትል ሰውየው ግን ትኬት ቆርጦ አምጥቶ እንዳሳፈራት ልንገራችሁ በዚህ አጋጣሚ ማለት ነው። ምክንያቱም ከዚያ ቤት ካለች ተናገርብኛለች ብሎ ስላሰበ ልጅቱን አሳፍሯታል ማለት ነው። እና ከባድ ነገር ልጆች፣ ከመሳፈሯ በፊት ደግሞ ምን እንዳደረገ ታቃላችሁ? ስልኳን ተቀበለና የሴትቤቱን መስመር አጠፋባት ማለት ነው ገባችሁ? ለምን ብትሉ ከሄደች ከወጣች በኋላ ደውላ ትናገርብኛለች ብሎ ስለፈራ እንዳታገኛችሁ የልጆችንም ሆነ የማን ከእሷ ስልክ ላይ ያለ የነሱን ስልክ ቁጥር አጠፋባት ማለት ነው። መስመሩንም ወዲሆን አወጣዋለች፣ ወሰደዋለች እና ብቻ ልጅቱ በዚያ ሁኔታ ውስጥና ወደ ሀገሯ እንደተሳፈረች ነግራኛለች ማለት ነው። እና በዚህ አጋጣሚ አገሬ ልጆች ዝምብላችሁ አትልከስከሱ። ሽን ባረባ ብር እያላችሁ ክብራችሁን አትጡ። ለማንም ማብረጃ አትሆኑ። ተጠቅሞ እንዲወረውራችሁ አትደረጉ። እንዲሁም ደግሞ ታየሁን አልታየሁን እያላችሁ በሰቀቀን አትኑሩ። እንዲሁም ደግሞ ሀራም ላይ ከምትወድቁት የአረቡ ወንዶች ከጠየቋችሁ እሺ ባባይ ብላችሁ ማለት ነው፣ ልክ እንደዚህ ጀግና አንበርክካችሁ ደጅ አስጠንታችሁ ለማግባት ሞከሩ እንጂ በጊዜያዊ ጥቅማጥቅምተት አላችሁ ራሳችሁንም ሀገራችሁንም ክብራችሁን ማታርክሱ ማለት ነው የምፈልገው። እና የዚች ግን ይለያል እንዳልኳችሁ፣ ማግባቷ ብቻ ሳይሆን ማግባት ካለብኝ መጠየቅ ካለብኝ በቤተሰቦቼ በወላጆቼ ፊት ነው መጠየቅ ያለብኝ ያለችው ነገር፣ ወላጆቿን ለማስመጣት ራሱ ከላይ ከታች ብሎ ወጫቸውን ጨርሶ፣ አረ ብቻ ምን ያል ተደረጋል። እና እንዳንድ ሸቃላ ኮርቸብሻለሁ የኔ ወድ እና በረከት ሺደርብኝ ማለት ነው የምፈልገው ሌላ ምንም ማለት ነው። አንዳንድ ቅራቅንቦች ደግሞ ማለት ነው በኮመንት ያዩቸው፣ ማርያምን እኔ መዳሜ ጋር የምጣላ ልጅን ካላ ገባሽ እያለች ነው። ወላይ እኔ ከመዳሜ ጋር የምጣላ ልጅን ካላ ገባሽ እያለች እየጨቀጨቀች ነው የምትገረድ ሁሉ ማለት ነው። እና የማታገቡ ምን ችግር አለው? ብርቄ ሁሉ ብርቄዎች ማለት ነው። አግብተሽ ከግርድናቶችም እንደ እያንዳንደች ምን ችግር አለው? እውነት ነው የምላችሁ፣ ወላሂ የአረብ ወንዶች ለሴቶች እኮ እንዲህ ናቸው። ሽ አቅብጠው ነው የሚይዟቸው አቅብጠው። የኢትዮጵያ ወንድም እኮ ታገቢ ያለሽ እያንዳንድ ሽጋራ በጥፊ በቦክስ እየተባለ ገረድ ሆነሽ እያገለገልሽ የምትኖሪም ማለት ነው። የአረብ ወንድ ካገባሽ ቀብረር አድርጎ ነው የሚይዘሽ። ምክንያቱም አረቦች ለሴቶች ያላቸው ቦታ ይለያል፣ ይለያል። እንኳን የእኛን የሀበሻን ሴቶች ቅመም የሆኑ ሴቶችን አግኝቶ ይቅርና ተኝታ እንኳን ምንም ሙያ የሌላትን እንኳን የአረብ ሴት እንኳን እንዴት አድርጎ እንደሚይዛት እያየን ነው አይደል? ስለዚህ እድላችሁ ሞከሩ፣ ሞኛት ሆኑ፣ የሀገሬ ልጆች ሆ